ስሜን ጎንደር ስልጠና ይፈልግ የሰለጠነ ቆራት ወታደር እንግሊዝ ቢጥልጣለ ቢገባ የማይሸበር ጠበንጃ ጥይት የማይበደር ማርኮ ታታ ሰፈር አረጎጃሞች አርማጆች አረፀገዴ ወቃይቶች በደም ለውጦ ጥይት አምራች እስከ አንጋሽ አምሳ ለባንዲራቸው ለሀገራቸው ሳይንስና ባልነበረበት አይፋና ኦራል ታንክና ብሬል ባልታገለበት አዋጊ መንግስት ባልነበረበት አገሬ አርማጮ ጣሊያንን ደምሶ ገዴ ያለበት ቃድጎ የሚለው እምኝን ሳይመጣ ድራን የሚለው ክላስ ሳይመጣ ጋሻ መክቶ ጦር እየቃጣ እየጋገረ ኮሾና ቂጣ ቆሎ ቆርጥሞ ውሃ እየጠጣ አገሩን ኢትዮጵያ ነፃም ያወጣ። በጎጃም በላይ መቅደላ ቴድሮስ ሀረር ምኒልክ መተማ ዮሐንስ በላይ አማራ በምድር ፈረስ ለትውልዳቸው ታሪክ ለማውረስ ቅርጽን ጠብቆ ታቦት እንዳይረክስ በጣሊያን ስጋ በደም ልቋደስ ከዚህ በበታች የጠቀስኳቸው ወንድም ገብረው ፈሶ ደማቸው ቀኝ አዝማች ግራ አዝማች ሆኖ ስማቸው ብር አላገኙም ስም ደሞዛቸው ያኮራቸዋል ነፃነታቸው። ሲወድ ሲጓርዳ ትቅማንታቸው ለተወለዱ ተራደሷቸው ፋሽስት መንግስት ነገሰባቸው ገስት መንጠርን ሰደደባቸው ባለንጋ ጋር ፖሊስ ያሳምናቸው ሳለ በረሃ አድርጎ ገደላቸው አጋዘን ምሳፍ የቆቁርሳቸው ጦርና ዝምቶ አሳጠቃቸው። አይፈራም ብረት አይፈራም ብረት ክላሽ ይመጣ አጎንደር በታች ከጠርጦ መጣ ማርኮ ታጠቀ በጉሪ ወጣ ከባድ መሳሪያ በልጅ ድርግም ጀት በሰማይ ሲያገመግም ታንክ በምድር ሲሽከረከር ባርማጭ ወይ ፈሪ የለም። ደርግን ለመጣል የታገላችሁ ካዛ መከዙ የወደቃችሁ በበጎነት የተሰዋችሁ አይቋጭ የወደቁት ይወደቁት መተማዳባት የወደቁት ስማቸውን ጠርቻል ጨርሰው የአርማጭ ልጅ ታሪካው ሰው የአርማጭ ልጅ ጠረፍ ተወልዶ የዘገዴ ልጅ ጠረፍ ተወልዶ በርሳስ ያደገው ወንድ ቢለምዶ ኑሮ በረሃ ሞት በመርዶ ካንኪ ማርካል ጦር አስገድዶ ለጠላት ሳስ ሲዝራና ዘንዶ ውጦ ያስቀራል በክላሽ አርዶ ለልቅሶ ምጭ ያገሬ ልጅ በረሃውና ጦር ሚያሳውጅ ማርቸርስ ባለው ሞልተ ማይፈጅ ታግለን የለነ እስክናረጅ ረጅ ለስልጣን ድግሪ ተፈለገ እንጂ የምንሞትላት ውድ ሀገራችን የወንዛችንና ጎንደራችን ሁሉ ሚመኛት ቀይ በረሃችን አበባና እሸት ወተት ማራችን ድንግል መሬታችን ቦታችን ባንክ ትምህርት የለን ክላሽ ኮቢያችን፣ ጉድፍ እንዳይወርቅ ልማታችን፣ ሱዳን እንዳይጠር ሀፍታችን።